አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራቸዋለሁ እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ ይሄ ሰውዬ እንግዲህ ከእስልምና ወደ ክርስትና እንድሄድ ያደረገኝ ሙስሊሞች በቁርአን ላይ ጀነት ይገባሉ የሚል የለም ብሏል። በትንሹ እንመለከታለን። ሱረቱል ፋቲሃ ላይ ለዩዲ ኸይራል ሙእሚና ወል ሙእሚናት፣ ሴት አማኞችና ወንድ አማኞችን ያስገባል ጀናትን ተጅሪ ፈሳሽ ያላት ጀነት ምን ተህት ያላን ሀሩ፣ ከስሯ ደግሞ ወንዞች ያሏት፣ ካሊዲነ ፊሃ፣ በዛ ደግሞ ይዘወትራሉ ይዘውትራሉ፣ ወይከፍር አንኩም ሰያቲኩም ወንጃቸውን ደግሞ ይምርላቸዋል አለ። በድጋሚ እዛው ፈተ ላይ ማለት ነው። ወመን ይዱ ኢላሃ ወረሱለሁ አላህ ናማው ተኛው ነው ታዘዘ አለ። ዩድኺልሁ ያስገባዋል ጀናትን ተጅሪ ፈሳሽ ያላት ጀነት ያስገባቸዋል። ሚን ተህት ይላና ሀሩ ከስሯ ወንዞች ያሏት ጀነት ያስገባቸዋል አለ። ታህሪም ላይ ደሞ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሆይ ቱቡ ኢለላሂ ተውበተና ሱሃን ጥርት ያለ ፀጠትን ተጸጸቱ አለ። አሳ ረቡኩም ጌታችሁ እርግጥ ነው፣ አዩከፍረ አንኩም ሰይአቲኩም ከእናንተ ወንጀላችሁ ሊምርላችሁ እርግጥ ነው አለ። ወይዱኪለኩም ያስገባችኋል፣ ጀናሽን ተጅሪ ፈሳሽ ያላት ጀነት ያስገባችኋል። ሚንታት ያንሃሩ ከስሯ ደግሞ ፈሳሽ ያላት ወንዞች ያሏት ጀነት ያስገባችኋል አለ እንግዲህ በትንሹ የሰውዬ ሙስሊም እንዳልሆነ እንመለከታለን ማለት ነው። ሊቀጥፍ የሆነ ውሸት ይዞ መጥቶ ነው እንጂ ሙስሊሞች በቁርአን ብዙ ቦታ ላይ ጀነት እንደምንገባ ተገልጿማ ነው በቁርአን በሀዲስ ተገልጿማ ነው እና ምንም አይሳካላቸውም።